አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ወደ ቻናላችን ቤተሰቦች ዛሬ ትኩስና አንገብጋቢ ሰበር ዜናዎችን ይዘንላችሁ ቀርበናል። ከሀገር ውስጥ ዜና የድሬዳዋ ከተማ አስተዳደር ከእቅዱ እጅግ በላቀ ሁኔታ ከ400 በላይ አዳዲስ የኢንቨስትመንት ፕሮጀክቱን ማጽደቁን አስታውቋል። እነዚህ ፕሮጀክቶች ከ30 ቢሊየን ብር በላይ ካፒታል ያላቸው ናቸው። በመቀጠል የጀነራል አርቡርሃን መቀመጫ በሆነች ፖርት ሱዳን ላይ ለሶስተኛ ጊዜ ተከታታይ የድሮን ጥቃት እየተፈጸመባት ነው ሰዓት ከተማዋንና የሰብአዊ እርዳታ መስመሮችን ከፍተኛ አደጋ ላይ ጥሏል ብለዋል። በሌላ በኩል ደግሞ የሩሲያ ዋና ከተማ ሞስኮ የዩክሬን ድሮን ጥቃት ሰለባ ሆናል። የሞስኮ አራቱም ዋና ዋና አውሮፕላን ማረፊያዎች ለሰዓት አስራ አቁሞ ነበር። እነዚህና ሌሎች ዝርዝር መረጃዎችን አሁን ወደ እናንተ እናደርሳለን። አብራችሁን ቆየም የድሬዳዋ ከተማ አስተዳደር በአሁኑ የበጀት አመት የመጀመሪያዎቹ ዘጠኝ ወራት ከ404 በላይ አዳዲስ የአገር ውስጥ የኢንቨስትመንት ፕሮጀክቶች ማጽደቁን የድሬዳዋ ኢንቨስትመንት ቢሮ አስታወቀም። ይህ ቁጥር አስተዳደሩ ለአመቱ ከያዘው እቅድ የላቀ መሆኑም ተገልጿል። ፈቃድ የተሰጣቸው እነዚህ ፕሮጀክቶች አጠቃላይ የካፒታል መጠናቸው ከ30 ቢሊዮን ብር በላይ ሲሆን በማኑፋክቸሪንግ፣ በኮንስትራክሽን፣ በአገሎትና በግብርና ዘርፎች ላይ እየተሰማሩ ናቸው። ከጠቅላላው ከዋው ፕሮጀክቶች ውስጥ 105ቱ በማኑፋክቸሪንግ፣ 187ቱ በአገልግሎት ዘርፍ ሲሆኑ፣ ቀሪዎቹ ደግሞ በኮንስትራክሽን እና በግብርና ዘርፎች የተመዘገቡ ናቸው። ቢሮው እንዳስታወቀው የኢንቨስትመንት ቅድ ሊመዘገብ የቻለው በመንግስትና በግል ዘርፍ መካከል ያለው ትብብር በመጠናከሩና የኢንቨስትመንት ፍቀድ አሰጣጥን ጨምሮ የአሰራር ሂደቶች እንዲቀላጠፉ በመደረጉ ነው። እነዚህ ጥረቶች የቢሮክራሲ መጓተትን በእጅጉ በመ ቀነስ ፕሮጀክቶች በፍጥነት ወደ ትግበራ እንዲገቡ ማስቻላቸውን ጠቁመዋል። ከአስተዳደራዊ ማሻሻያዎች በተጨማሪ ከተማዋ የድሬዳዋ ተወላጅ የሆኑ የዲያስፖራ አባላትን ለማሰብና በከተማ በከተማዋ የኢኮኖሚ ልማት ያላቸውን ተሳትፎ እንዲያሳድጉ ለማበረታታት የተለያዩ የማበረታቻ ፓኬጆችን እያስተዋወቀ መሆኑን ገልጸዋል። በተጨማሪም የድሬዳዋ የባህል ብዝሃነት ለባለሀብቶች መተማመን መጨመሩን የበኩሉ አስተዋጽኦ እያደረገ ሲሆን ይህ ከተማዋ ቀዳሚ የክልሎ የኢንዱስትሪ ማዕከል የመሆን ምኞቷን እንደሚያግዝ ታምኖበታል። አሁን ከውጭ ወዳያዝናቸው ዜናዎች እናልፋለን። የጀነራል አልቡርሃን መቀመጫ በሆነችው ፖርት ሱዳን ለሶስት ተከታታይ ቀናት የድሮን ጥቃት ተፈጸመም። በሱዳን ወታደራዊ ኃይል የሚመራው መንግስት መቀመጫ በሆነችው የወደብ ከተማ ፖርት ሱዳን ለሶስተኛ ተከታታይ ቀን የድሮን ጥቃት ተፈጸመባት። በሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላ የፈጥኖ ደራሽ ኃይሉ አይለው አብዛኛውን ካርቱም ሲቆጣጠር በጀነራል አብዱልፈታህ አልቡርሃን የሚመራው የአገሪቱ ጦር መቀመጫውን ወደ ፖርት ሱዳን አዛውረቁ ቆይተዋል። ከሳምንታት በፊት የአገሪቱ ጦር በፈጥኖ ደራሽ ኃይል ላይ የበላይነትን በማግኘት በርካታ የካርቱም ክፍሎችን መቆጣጠር ከቻለ በኋላ ነው ተከታታይ የድሮን ጥቃቶች በፖርት ሱዳን ላይ የተፈጸመው። ፖርት ሱዳን የወታደራዊ ኃይሉ መቀመጫ ከመሆኗ ባሻገር በጦርነቱ ሳቢያ በከባድ ሰብአዊ ቀውስ ውስጥ ለሚገኝ የሱዳን ሕዝብ የሚደርስ እርዳታ የሚተላለፍባት የወደብ ከተማ ናት። ለሶስት ተከታታይ ቀናት በከተማዋ ላይ የተፈጸመውን ጥቃት በተመለከተ ሱዳን ጦር ኃይል ተቀናቃኙን የፈጥኖ ደራሽ ጦር የከሰሰ ሲሆን ቡድኑ ግን እስካሁን ጥቃቱን ስለመፈጸሙ ኃላፊነቱን አልወሰደም። በፖርት ሱዳን የተፈጸመውን የድሮን ጥቃት በተመለከተ ዋናውን የመርከቦች መግቢያ ወደብና ከአየር ማረፊያውን ጨምሮ በከተማዋ ካለው ከበርካታ ቦታዎች ከፍተኛ ጥቁር ጭስ ሲወጣ መመልከታቸውን የአይን ማኞች ተናግረዋል። በከተማዋ በተደጋጋሚ በሚፈጸሙት የድሮን ጥቃቶች ምክንያት ጉዞዎች መደናቀፋቸውም ተናግረዋል። የድሮን ጥቃቶቹ ከወደብና ከአየር ማረፊያው በተጨማሪ የኃይል ማመንጫና ሆቴሎችን ኢላማ አድርገዋል። ቀደም ሲል በድሮን የሚፈጸሙ ጥቃቶች በዋናነት ኢላማ የሚያደርጉት የነዳጅ ማከማቻንና ወታደራዊ ጦር ሰፈሮች ነበር። አሁን ግን የተለያዩ ተቋማት በድሮን ጥቃት እየተመቱ ይገኛል ያገኛለሁ። ጥቃቱ መፈጸሙ እስከጀመረበት ከሶስት ቀናት በፊት ድረስ በፖርት ሱዳን ውስጥ በመቶ ሺዎች የሚቆጠሩ ተፈናቃይ ሱዳናውያን ነበሩ። ከሁለት ዓመት በላይ የዘለቀው እርስ በርስ ጦርነትና አሁን እየተባባሰ የመጣው ጥቃት ህይወታቸውን የበለጠ ያመሰቃቅለዋል። ሁለት ዓመት ባለፈው የጦር ሰራዊትና የፈጥኖ ደራሽ ኃይሉ ከባድ የእርስ በርስ ጦርነት በ10 ሺህ የሚቆጠሩ ሰዎች የተገደሉ ሲሆን ከ12 ሚሊዮን በላይ ህዝብ ደግሞ ከመኖሪያቸው ተፈናቅለዋል። በፈጥኖ ደራሽ ኃይሉ ላይ ወታደራዊ ድሎችን እያገኘ የመጣው የሱዳን ጦር ሰራዊት ባለፈው ወር አብዛኛውን የዋና ከተማዋን ካርቱም ክፍሎች በቁጥጥር ስር ማስገባቱ የተገለጸ ቢሆንም ጦርነቱ ቀጥሏል። በጄነራል አልቡርሃን የሚመራው የአገሪቱ ጦር ኃይል በካርቱም የሚ ገኘውን ቤተ መንግስት መቆጣጠሩን ተከትሎ መንግስት መመስረቱን ያስታወቀ ሲሆን ባለፈው ሳምንት ቤተ መንግስቱ በጀነራል ጋዳሎ በሚመሩት ፈጥኖ ደረሻ ኃይሎች ተደጋጋሚ የድሮን ጥቃት ደርሶበታል። ከካርቱም የተገፉት ፈጥኖ ደረሻ ኃይሎች በበኩላቸው ጀነራል አርቡርሃን የሱዳን መንግስትን ማቋቋማቸውን ተከትሎ ጀነራል ዳጋሎም በበኩላቸው ሌላ ትዩ መንግስት መመስረታቸውን አስታውቀዋል። ይህም ሱዳንን ዳግም ሌላ ዙር ክፍፍል ሊያደርጋት ይችላል ተብሎ እንዲሰጋ አድርገዋል። ከሁለት ዓመት በላይ የቆየው ጦርነት በተለያዩ የአገሪቱ ክፍሎች በሰላማዊ ሰዎች ላይ የሰብአዊ መብት ጥሰቶችና ጭፍጨፋዎች መፈጸማቸውን የሚያመላክቱ ሪፖርቶች ሲወጡ ቆይተዋል። በተጨማሪም በጦርነቱ ምክንያት ሰብአዊ እርዳታ ማቅረብ ባለመቻሉ በሚሊዮኖች የሚቆጠሩ ሱዳናውያን ለችግርና ለረሃብ መጋለጣቸውን የተባበሩት መንግስታት ድርጅት አስታውቀዋል። በመጨረሻም በዩክሬን የድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያዎች መዘጋታቸው ተገለጸ። የዩክሬን ለሁለት ተከታታይ ምሽቶች በግዛቷ ውስጥ የሰው አልባ አውሮፕላኖች ጥቃት መፈጸሟን ሩሲያ ገለጸ። የሞስኮ አራቱም ዋነኛ አውሮፕላን ማረፊያዎች የሰው አልባ አውሮፕላን ድሮን ጥቃቱን ተከትለው ለሰዓታት መዘጋታቸው ተገልጿል። የሞስኮ ከንቲባ ሰርጌይ ሶቢያን እንዳሉት 19 ከተለያዩ አቅጣጫ የተወነጨፉ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወድመዋል። የተወሰኑ ድሮኖች ደግሞ ዋነኛ አውራ ጎዳናዎች ላይ እንዳረፉና በሰዎች ላይ ጉዳት አለመድረሱን ተናግረዋል። የዩክሬን ጥቃቱ መፈጸሟን ባታረጋግጥም የኪየፍ ከንቲባ በበኩላቸው ሩሲያ ምሽት ላይ የድሮን ጥቃት መሰንዘራቸውን ገልጸዋል። የሩሲያ ፔንዛና ቬሮኔዝ ከተሞች ከንቲባዎች የድሮን ጥቃት ኢላማ ሆነናል ብለዋል። ያልተረጋገጡ የሩሲያ ወታደራዊ ድረገጾች እንደሚሉት በደቡብ ሞስኮ የሕንፃ መስኮቶች ተሰባብረዋል። የሩሲያ መከላከያ ሚኒስቴር ሰኞ 26 የዩክሬን ድሮኖችን እንዳከሸፈ አስታውቀዋል። ዩክሬን ባለፈው ወር ባደረሰችው የድሮን ጥቃት ሦስት ሰዎች ሞስኮ ውስጥ ተገድለዋል። ባለፈው ሳምንት ዩክሬን ወደ ሩሲያ ኩርስ ግዛት ለመግባት እየሞከረች እንደሆነ ሪፖርቶች ወጥተዋል። ከሁለት ወር በፊት ሩሲያ አካባቢውን ሙሉ በሙሉ መቆጣጠሯን አስታውቃለች። ዩክሬን ግን አሁንም በስፍራ ወታደሮች እንዳሏት ትገልጻለች። የዩክሬን ባደረሰው ጥቃት ሳቢያ ያሳለፍነው ሰኞ እለት በኮርስክ በሚገኘው እሪልስክ ከተማ የኤሌክትሪክ አቅርብሮት መቋረጡን አገረ ገዢው አሌክሳንደር ተናግረዋል። በጥቃቱም ሁለት ታዳጊዎች መጎዳታቸውንም አክለዋል። ቢቢሲ ያላረጋገጣቸው የሩሲያ ወታደሮች ድረገጾች እንደሚሉት ዩክሬን በሚሳይልና በቦምብ ድንበሯን አሻግራ ጥቃት ፈጽማለች። ጠላቶቻችን በሮኬት ድልድይ አፍርሰውብናል። ጠዋት ላይ ወታደሮች ጠዋት ላይ ወታደሮች ጥቃት ሰንዝረዋል። በወታደር የተሞሉ ተሽከርካሪዎች ጉዞ ጀምረዋል። ድንበር ላይ ከፍተኛ ውጊያ ነው ያለው ሲል አንድ የድረገጽ ጦማሪ ገልጸዋል ዩክሬን በወጣቸው መግለጫ በኩርስ ግዛት ኦፕሬሽን ከጀመረች ከ9 ወራት በኋላ በስፍራው ያሉት ወታደሮች እንቅስቃሴ ቀጥለዋል ብላለች ከሩሲያ በኩል ይፋዊ ምላሽ ባይሰጥም ወታደራዊ ድረገጾች በሁለቱም ወገን ያለው ፍጥጫን አመላክተዋል ከዩክሬን ሰሜናዊ ምስራቃዊ ድንበር 12 ኪሎ ሜትር ርቀት ላይ ከምትገኘው ሱሜ ነዋሪዎች በአፋጣኝ እንዲወጡ ማሳሳቢያ ሰጥቷቸዋል ዩክሬን ባለፈው ዓመት ነሐሴ ወር ላይ ድንገተኛ ጥቃት ለመለቀቅ በኩርስክ ማድረሷ ይታወሳል። ሱሚ ከተማዋን ለመጠበቅና ከወታደራዊ እንቅስቃሴዋ ነፃ የሆነ የክለላ ቦታ ለማግኘት ስትል ጥቃቷን የፈጸመች ሲሆን በቀጣይ ለሚኖሩ ውይቶችና እንደ አንድ የመደራደሪያ ነጥብ ለመያዝ ትፈልጋለች።